እናቴን እየሰደበች እኔን እየሰደበች ወንድሞችን እየሰደበች እኔን እየሰደበች ቁጭ ብለሽ ከእሷ ጋር እየሰማሻት ነበር። አይገርመኝም። ምክንያቱም ልጅሽ እየተሰደበች ለራሱ ልጅ ስደባት እውነታቸው ናቸው ስላለሽ ማለት ነው። አይ ኦኬ ብሮ ሪስፔክት አርግ እናት ዋን አክበር ምናምን ምናምን የሚባል ነገር የለም። እናቴ ተስካል ተቀበረች፣ ዱሽ የማንም ስናት ላከብር አልችልም። እስካሁን ምንም ነገር መጥፎ ማላወራው ነገር ለዚህ ብዬ ነው። ልጅሽን ማያዝ ከፈለግሽ ልጅሽን ማያዝ ትቻለሽ። ከኢትዮጵያ አውጥቶ ሰርቃት ነው ያልሽው። ከኢትዮጵያ ሰርቂ። ለእኔ ሙሳት ለጥቅም በፈለጋት ነው ወደ እዚህ ሀገር ቀጥ አድርጌ አመጣት ነበር። ስላልፈለኩኝ ሕይወቷ እንዲስተካከል ለአሜሪካ ሂጅ አልኳት። እኔ ደሞ ምንም ነገር የከፈልኩት ነገር የለም ከየት እና መጫወት ከጎኗ ነበር አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታችሁ በደንብ አድርጋችሁ ከፍ ከፍት አድርጋችሁ አስቡ አስቡ። ኦኬ እስካሁን የተሰደብኩት እኔ ይበቃኛል። በጣም ሰልችቶኛል። በቃ እኔ ማንም ሰው ሰደበ ምናምን ብሎ ተነግሬ ማለት ነው እንደፈልገው ሰው መሳሪ ይችላሉ። ብ አንቺ ግን የቀረባ ሰው ሆነች የቀረባ ማለሆነች እግ ሆነች ደውዶ እባካችሁ አንዴ የቅርብ ሰው ስለሆንሽ ብዬ ነው እየመለስኩልሽ ያለሁት። አሁንም አሁን እባክሽ ወደ ሌላ ነገር ሳሄድ ወደ ሌላ ነገር ወሬ ሳሄድ ሳንሰዳደብ፣ ሳንንትን ሳንል ምናምን በሰላም እንትንትን ና በሰላም ምንለ ኦኬ። አሁንም ልጅሽን ወደ እኔ አልመጣችም አጠገብሽን ያለችው እኔ እኮ ወድጃት ወዳኝ እንጂ በእንትን አይደለም። በግዴታ ምናምን የሚባል ነገር የለኝም። አልወደድም ካለችኝ እኮ ልታወቅ ትችላለህ። ገባሽ አንድ አይነት ስሜት ስላለን ባብረን ያለ እስካሁን እየቀጠልን ያለ ነው። ባይኖረንም ስ እራሷ ወታደ ዴዚ እኔ አልፈልግህም ማለት ከሕይወቴ ራቅ በይ አንድን ደቂቃ ማይኖር ያለት ነው። አሰር ጊዜ ልውዳት ለሀገራት ምንም አያገባኝም። ስለ እሱ ቶኪ አሁን ይወዳል፣ ግን እራሷ እንደዛ ስትለኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ የራቅ ስላች እንግ የምርቅበት አመር የለም። ምክንያቱም ከልጅ ጋር እንጂ ከአንቺ ጋር ትደራል ረ ሶ ስሜን እንዳታነሽ ሚያዚያ ሀያ ስምንት እያልሽ ነው ቅዳሜ ነሽ ቅዳሜ አራት ሰዓት ነው። ቅዳሜ አራት ሰዓት ደግሞ የእኔ ጌ የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታነሽ። የፈለግሽ ውን አውሪ ስለ ልጅሽ ስለ አንቺ የፈለግሽ ውን አውሪ። ስሜን የሚባል ግን እንዳታነሽ በቃ የራስሽን እንትን ነገር አርጊ። ኦኬ የራስሽን ነገር አርጊ። በቃ የራስሽን ነገር አውሪ። የራስሽን እንትን አርጊ። ሚያዝያ ሀያ ስምንት ብሎ ነገር የለም። ስለ ራስሽ ጉዳይ፣ ስለ ራስሽ ላይፍ፣ ስለ ልጅሽ ላይፍ አውሪ። አሁን ግን ስለ እሱ ምንም ምንም ነገር ልልሽ አልችልም እ ለምን ተናገር ስለ ልጅሽ ለምን አልተናገርሽ ልልሽ አልችልም። ሚያዝያ ሀያ አምስት ሚሆን ሚያዝያ ሀያ ስለ እኔ ስም እንዳ ሁለተኛ እንዳታልሽ ሶሻል ሚዲያ ላይ ገበሻ እኔ እና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝ። ኦኬ ሶ በደንብ ገ መሰጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም። ዲስሪስፔክት ነው የምንሄደው። ኦኬ እኔ የእኔ ቤተሰቦች እናቴ ቤተሰቦቼ ዴዚን ሪስፔክት እያደረጉ እናትየውን ሪስፔክት እያደረጉ፣ የዴዚ እናት ግን የቤተሰቦችን ዲስሪስፔክት ልታደረጋችን አንድ ወይን፣ የእኔ እናት እዚህ ያላችሁ አንድ ስድስት መቶ ስድስት ሺ ስድስት መቶ ሰዎች አላችሁ። የእኔ እናት ወይ የኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ዴዚን ወይ የዴዚ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? እዚህ ያላችሁ ሰዎች በሙሉ ማለት ነው ያየ ሰው አለ? ከኔ ፋሚሊ በሙሉ ማለት ነው። ማንም አይገባም። ማንም ነፈር ይበር ዲስሪስፔክት ያደርጋቸው በማዶ ሆኖ ነው የሚከታተሉት፣ እንዲህ ሶሻል ሚዲያ ላይ የሚያምጣቸው የለም። እናቴ እኮ የአምስት ዓመት ልጅ አደለችም። የአርባ ሁለት ዓመት ልጅ ነች። አሮጊትም አይደለችም እኮ ወጣት ነች። ገባችሁ እና ጤና እባክሽ ተይኝ ተይኝ በቃ፣ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰድኩሽም። የአንቺ ስድብ አለ ባወጣው እንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡም ወደ አንቺ ነው የሚገለበጠው። ይህንን ነገር እንዲሆን ግን እኔ አልፈልግም። ገባሻል። ይሄን ሳላረግ ለራሱ እናትና ልጅ አጣላቸው እየተባልኩኝ ስለሆነ ይሄን አርጌ ደግሞ እንዲህ ምን እንደሚመጣ ስለማውቀው በህዝብም በህዝብም ለራሱ ቢወጣ ማለት ነው።